ቃል ኪዳን ባላት ነው ቃሉ። እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ኦኬ፣ ከየት ቤት እምነት ነው የመጣሽው? ኦርቶዶክስ። ኦኬ። እሺ፣ ለምን ነበረ ኪስላክሽለን? ምን መሰለህ ፈለገ ማለት ስጀምርልህ ከመጀመሪያው ታናሽ ወንድም ነበረኝ እና እንትኑ የክርስትናው አካባቢ ላይ ይታመማል እና በጣም ነው የታመመብን፣ ማለት ነው ከክርስትናው በኋላ። በዛን ሰዓት ደግሞ የአቦን አቦን ዘክር ነበረ ከእናቴ ጋር ሆነን ማለት ነው እና በምን ዘክር ሰዓት ያው በማህበር ሆነው ስለነበር እዛ ማህበር ላይ አንድ ሰው እንተዋወቃለን። ያ ሰው ምን ይለናል? ይሻለዋል፣ እና የምናደርጋቸው ነገሮች ይኖራሉ፣ ይሻለዋል ደና ይሆናል ይባላል። እና ያ ሰው ወደ ህይወታችን ይገባል። አሁን ኦልሞስት ወንድሜ ስድስት አመት ሆኑቷል። ይሄ ይሻላል ያለን ሰውም ወደ ህይወታችን ከመጣ አምስት አመት ምናምን ይሆናል። አሁን አመት ሆኖታል፣ ከኛ ህይወት ከወጣ ግን። በቃ ከጊዜያት በኋላ ቤታችን ውስጥ ያለው ነገር እየተበላሸ መጣ። ብዙ ነገሮች እየተቀየሩ መጡ። ብዙ ነገሮች መደረግ ተጀመሩ። አሁን እዚህ ላይ ፐብሊክ ላይ እንዲህ እንዲህ ብዬ ማውራት አልችልም። ብዙ ነገሮች ተደረጉ። እኔ ግን ምን እል ነበር፣ በጣም ይቃወም ነበር። ምክንያቱም ከእግዚአብሔር በላይ ማንም ኃይል የለውም። ማንም ምንም የማድረግ ኃይል የለው የማዳን እነዚያን ከእግዚአብሔር ፈቃድ ውጭ ሆኖ የተዋሉ ፈቃደኛ ከሆነች እነዛን ነገሮች ንገሪኝ፣ ግልጽ አደርገሽ እና ደግሞ ሸሽ ይዞች ግልጽ አደርገሽ ግን ንገሪኝ ፈቃደኛ ከሆነ ምን መሰለክ፣ እንደዚህ በቡና አካባቢ ያሉ ነገሮች የሚደረጉ ነገሮች ብዙ ነገሮች ናቸው። እኔ ግን ምን እል ነበር በቃ ከእግዚአብሔር በላይ ማንም ኃይል የለውም? እናቴም ግራ ገባት፣ ታውቃለህ፣ ግራ ተጋባችሁ። ግራ በገባት ሰዓት ይሄ ነገር ገባ እና እቃቦን ነበር አይሆንም። ምን ነበረ ከእግዚአብሔር በላይ ማን አለ? እንዴ ሊያድንም ሊወስድም የሚችለው እኮ እሱ ነው። እና አይሆንም ነበር። ከጊዜ በኋላ ግን እኔም እየደከምኩ መጣሁ። ታውቃለህ፣ ቤተ ክርስቲያን ሳልሄድ ማሉ ልጅ መሄድ እያስጠላኝ መጣ። ቤተ ክርስቲያን ሄድ መሄድ አስጠላኝ። በቃ ስንት ጊዜ ነው እኔ ቤተ ክርስቲያን ሄጃ አላውቅም። ሌላው ተላ ከሰው ጋር መግባባት አቃተኝ። በንግግሮች መግባባት አቃተኝ። ኢቨን ከእናቴ እናቴ ለእኔ ጥሩ ነገር ስታወራ የሚመስለኝ ግን የክፋት ነው። ከእሷ ጋር መግባባት አቃተኝ። ከእሷ ጋር እንዳልግባባ ሆንኩኝ። የሆነ ሰዓት ላይ ምንም ባልተፈጠረበት ሁኔታ ዝም ብሎ ይከፋኛል። ዝም ብሎ አልቅሽ ይለኛል። በቃ አልቅሽ ዝም ብሎ የሚሰማኝ ለምን ትኖር ያለሽ እንደዚህ አይነት ነገር ውስጥ ገባሁኝ። በቃ ከበደኝ። ስራ አለኝ፣ ተመርቄ አሁን አመት ከምናምን ስራ አለኝ፣ ሱቅ ከፍቻ አለሁ። እና ሱቄ በጊዜ በገኘት ሲኖርብኝ ጠዋት ምተኛው እንቅልፍ ግን በቃ ፈለገ እኔ ምን ብዬ ልንገር? አልፈልገውም። እኔ ግን አልፈልገውም። በጣም በጠዋት እነሳለሁኝ እኮ አስራ ሁለት ሰዓት ከዛም ቀድሜ ልነሳ እችላለሁ። ካልጋ መውረድ ግን ለእኔ ሞት ነው፣ ለእኔ ከባድ ነው። ብዙ መንፈሳዊ ጉዞዎችን ሊሄድ ፈለኩኝ ግን እመዘገባለው፣ እከፍላለው እንደ ነገ ሲሆን ግን ያስጠላኛል። በቃ የሆነ ሚዘኝ ነገር አለ ውስጤ። ይህ ያልኩህ ሰው ግን አሁን ከኛ ህይወት ከወጣ ኦልሞስት አመት ሊሆነው ነው ግን በቃ በሃይማኖቴ ለምን እንድደክም ሆንኩኝ? ለምን ማለት እኔም ድኜ ቤተሰቤን ማዳን የምችል ልጅ ለምን፣ በጣም ጠንካሬ የነበርኩኝ ልጅ ለምን? ማለት አንዳንዴ ፈጣሪ እንደ የለም እንደ ይላል። ፈጣሪ ልጁ አይደለሁም? እኔ ምጸልየውን ጸሎት አይሰማኝም ነው ምንድን ነው እላለሁም። ለምን እንድደክም ሆንኩኝ? እንደምን ለዚህ አይነት አሰራር ማለት እንዳምን ሆንኩኝ፣ ይሆናል እንዴ እንደዚህ አይነት አሰራሮች ይሆናሉ እንዴ ብዬ ለምን እንዳምን ሆንኩኝ፣ እንዴት ብዬ ልመለስ። መልካም ቃሉ። በመጀመሪያ ስለመጣሽ እጅግ በጣም እናመሰግናለን ስላገኘንሽ እንዲህ አይነቱ ነገር በጣም ብዙ ቤቶች ውስጥ አለ። በነገራችን ላይ በከባባድ ልምምዶች ውስጥ ያላችሁ ጭምር ኑ ያለን ስንጠር የነበረው ለዛ ነው። በእንዲህ አይነቱ ነገር በጣም ብዙ የተቸገሩ ብዙ ሰዎች አሉ። ቃሉ ማለት ይሄን እንዲህ አይነቱ ጉዳይ እናንተን ቤት ብቻ ያንኳኳ አይደለም። ብዙ ጊዜ ክርስቲያኖች፣ እባካችሁ በጣም በብዙ ነገር ተስፋ ስንቆርጥ፣ ብዙ ነገር ሲጨልምብን ከክርስቶስ ውጭ ሌሎች መንገዶችን አንጠቀም አንዳንዶቻችን ወደ ባዕድ አምልኮ ቦታዎች፣ አንዳንዶቻችን ወደ ስውት ወደ ሆኑ ቦታዎች፣ አንዳንዶቻችን ወደ ሐሰተኛው ኢየሱስ ወደ ክህደት ቦታዎች፣ ወደ ተለያዩ አዳራሾች እንተም አለን እና በብዙ ነገር እባካችሁን፣ እባካችሁን ጌታችሁን አምላካችሁን ክርስቶስ ኢየሱስን አትለውጡት። እርሱ በምንም አለወጠንም። እኛን አንድ መርሳት የሌለብን ነገር ሰይጣን የሰዎችን ህይወት በጣም በብዙ አይነት መንገድ ይፈትናል። በጣም በብዙ አይነት መንገድ፣ በጣም በብዙ አይነት መንገድ እንደዚህ የባዕድ አምልኮ ሲስተሞች፣ የጥልቁ ስፒሪት፣ የአጋንንታዊ የአምልኮ ስራቶች በአጠቃላይ በጣም ብዙ አይነት እና ዘርፈ ብዙ አይነት ናቸው። በጣም በተለያየ አይነት መንገድ ሰዎች ሳያስቡት ራሳቸውን ወደ አምልኮ ህይወት ውስጥ ከተው ይገኛሉ እና ከዚህ ነገሮች ለማምለጥ በነገራችን ላይ ብቸኛው እና አንዱ አማራጭ በንስሐ መመለስ ነው። አጥፍተን ነበረ ከክርስቶስ ርቀን ስሑት የሆነን ነገር አምልከን ወደ ጣዖት ሊሆን ይችላል፣ ወደ ባዕድ ነገር ሊሆን ይችላል፣ ወደ ተለያዩ ነገሮች ራሳችንን ባሪያ አድርገን አቅርበን አስገዝተን ነበረ። አዎ ሊሆን ይችላል። ከዛ ሀገር እንዴት እንውጣ? ኦኬ ዋት በንስ ህይወት መመለስ። በነገራችን ላይ ሰይጣን እንኳን የእናንተን ህይወት ፊክስ ሊያደርግ ይቅርና እንኳን በህመም በደዌ የተያዙ የቤተሰቦቻችሁን አካል ነጻ ሊያወጣ ይቅርና በእናንተ ላይ አንዳች ስልጣን የለውም። አንዳች ስልጣን። ክርስቲያኖች እባካችሁ አትሞኙ። እስፔሻሊ በዚህ ዘመን ወንጌል በሁሉ አቅጣጫ በሚሰበክበት በዚህ ዘመን እባካችሁ አትታለሉ። ልጄ ታማብኛለች እና ፕሮቴስታንት ብሎን የምትሉ ሰዎች እባካችሁን ተረጋጉ። ልጄ ታሞብኛል እና የሆነ እንደው አንድ አዋቂ አለ እሱ ጋር ሄጄ ልስገድ የምትሉ እንደው እናቴ አባቴ ታመዋል እና እነሱ ሊፈወስ አልቻሉም እና የሆነ ባዕድ ነገር ላምለክ የምትሉ ሰዎች እባካችሁን ተረጋጉ። ራሳችሁን ለዲያቢሎስ ቀንበር መልሳችሁ አታስገዙ። የዮሐንስ ወንጌል ምዕራፍ አንድ ከቁጥር አስራ ሁለት ላይ ቃል ምን እንደሚል አንብበለሽ። የዮሐንስ ወንጌል ምዕራፍ አንድ ከቁጥር አስራ ሁለት እንደዚህ ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው ይላል። የማን ልጆችን ይሆኑ ዘንድ? የእግዚአብሔር ልጆች። ጋይስ፣ የእግዚአብሔር ልጆች ከመሆን የበለጠ ትልቅ ሥልጣን የለም። እኛ ማን ነን? የእግዚአብሔር ልጆች። እናንተ ማናችሁ? የእግዚአብሔር ልጆች። ይሄ ሥልጣን ተሰጥቷችኋል። በስሙ ላመናችሁ ትለ እናንተ በስሙ ያመናችሁ እናንተ ደግሞ መልሳችሁ ራሳችሁን ለዲያብሎስ ባሪያ አድርጋችሁ ልታስገዙ አይገባም ራሳችሁን ከባዕድ አምልኮ ቦቶች በምንም ተአምር ቀንበራቸው ስር በፍጹም ልትገቡ አይገባም ስሙት ወደ ሆነ ቦቶች ወደ ሀሰተኛው ኢየሱስም ጭምር ልትተሙ አይገባም ምክንያቱም እናንተ ማናችሁ የእግዚአብሔር ልጆች ናችሁ ልክ ዮሐንስ እንዳለው በስሙ ለሚያምኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል ስልጣን ሰጣቸው እናንተ ባለስልጣን ናችሁ ባለስልጣኖች ናችሁ ክርስቲያኖች እነ እያሱ በሰማይ ላይ ፀሐይን አምስት ዓመት ያቆሙት ባለስልጣን ስለሆኑ የነ ጴጥሮስ የነ ጳውሎስ ጥላ ድውያንን የፈወሰው ባለስልጣን ስለሆኑ ነው እንዴ በደንብ እናሰውን እንጂ ተወዳጆች እነ እስጢፋኖስ በድንጋይ የተወገሩ ስለሚወግሯቸው ሰዎች ጸሎትን የጸለዩት ምሕረትን የለመኑት ሰማያት የሆኑ ስለ ክርስቶስ ስለምን? ባለስልጣን ስለሆኑ ነው። እናንተም ደግሞ ባለስልጣኖች ናቸው። ኦኬ፣ በክርስቶስ ኢየሱስ የምታምኑ ባለስልጣኖች ናቸው። ስለዚህ የአጋንንት እስራት በክርስቶስ ኢየሱስ በስመ ስላሴ ቀጥቅጣችሁ ረግጣችሁ መጣል ትችላላችሁ። እና በሆነሽ ነገር ተይዣለሁ ብላችሁ በአንዳሽ ነገር ተፈትኛለሁ ብላችሁ እምነታችሁን የምትለውጡ ሰዎች፣ ራሳችሁን ለዲያብሎስ ቀንበር የምታስገዙ ሰዎች እባካችሁን በንስሐ ተመለሱ። ቃል በቤታችሁ በጣም ብዙ ነገር አልፈዋል። በጣም ብዙ ፈተናዎች ተፈጥረዋል። ብዙ ነገሮች ሆነዋል። ኦኬ ሰው እንዴት ነው መመለስ ያለብን? ሌላ ተጨማሪ አንድ የመጽሐፍ ቅዱስ እንዴት ነው መመለስ ያለብን? ተወዳጆች እንዲህ አይነቱ ነገር ሲገጥምን እንዴት ነው ወደ ክርስቶስ መመለስ ያለብን? አንድ መንገድ ነው ያለን። አንድ መንገድ በክርስቶስ ምናምን ሆነን ከዛ በኋላ ስውት ወደ ሆኑ ቦታዎች ሄደን፣ እንዲህ አይነቱ ከባድ የሆነ ነገር በህይወታችን ሲገጥመን ወደ ክርስቶስ ኢየሱስ መመለስ ብንፈልግ እንዴት ነው መመለስ የምንችለው? መመለስ የምንችል በጣም አጭርና አጭር ንሳ ብቻ ወይኔ፣ ጌታ ወይ ቻርጅ ሰክችል ነው ቻርጅ የማያደርገው ምን አይነት ይሄ ራሱ አንድ አጋንንት ነው ትላላችሁ? እሺ ላምብላችሁ ካሌ፣ የዮሐንስ ወንጌል ምዕራፍ አስራ አራት ከቁጥር ስድስት ላይ ኖ ይቅርታ አስራ አራት አደለም አስራ ሶስት የዮሐንስ ወንጌል ምዕራፍ አስራ ሶስት ከቁጥር ስድስት ላይ እንደዚህ ይላል ወደ ስሞን ጴጥሮስ መጣ እርሱም ጌታ ሆይ አንተ የኔ እግር ታጥባለህን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻቻል ቀን ወስዶ የሐዋርያትን እግር ሲያጥብ ኦኬ፣ ስምዖን ጴጥሮስ አንተ የእኔ እግር ታጥባለህን ብሎ ጠየቀ። ከዛስ ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የእኔ እግር ለዘላለም አታጥብም አለው ይላል። ለዘላለም አታጥብም ስለትትና ለጴጥሮስ ኢየሱስ ካላጠብኩህ ከእኔ ጋር እድል የለህም ብሎ መለሰለት። ኦኬ ቃል በሆኑ ስህተቶች ተጉዘሽ ነበረ፣ የሆኑ ችግሮች ተፈጥረው ነበረ። እሺ ሰው አሁንስ፣ ከዚህ ካለሽበት የነፍስ ድፋምነት ስሜት ለመውጣት ከወደቅሽበት ማንነት ቀና ብሎ ለመራመድና ለመነሳት ክርስቶስ እግርሽን ሊያጠብ ይገባል። እንደ ጴጥሮስ አይ፣ የለም የለም፣ ጌታዬ፣ የአንተም አምላክ ሆነ ሳለ እንዴት እኔን ታጥበኛለህ ካልሽው ግን ክርስቶስ እንዲህ ብሎ ይመልሳል ልክ ለጴጥሮስ እንደመለሰው ካላጠብኳችሁ አጠሩም ይለናል። ካላጠብኳችሁ ከኔ ጋር እድል ፈንታ የላችሁም ይላል። ይህንን ቃል ክርስቶስ ለጴጥሮስ በመለሰለት ጊዜ ሐዋርያው ቅዱስ ጴጥሮስ እንደዚህ ያል ስምኦን ጴጥሮስን ጌታ ሆይ እጄንና ራሴን ደግሞ እግሬን እንጂ፣ ይቅርታ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለ ይላል ጊዜ ጌታችን መሬታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስደ ከዛ የሐዋርያትን እግር ሲያጥብ ጴጥሮስ አንተማኔን አታጥበኝ አለው። ስለትትና ከዛም ጌታችን ኢየሱስ ጴጥሮስ እኔ ካላጠብኩ አጠራ አለው። እንደዛማ ከሆነ እግሬን ብቻ አደለም እጄንና ፊቴን መላሰውነቴን እጠበኛለሁ። ስለዚህ ቃሌ ካለንበት ከወደቅንበት መጥፎ የኃጢአት መንገድ ለመመለስ ክርስቶስ ኢየሱስ ሊያጥበን ይገባል። አለቅ ክርስቶስ ካጠበን በኋላ እኛ አዲስ ሰዎች ነው። በየትኛውም ነገር ሊያስጨንቅሽ አይገባም። በየትኛውም ነገር ሊያስከፋሽ አይገባም። በየትኛውም አይነት ነገር ራስሽን ልትወቅሽ አይገባም። ለምን ክርስቶስ ከነበርሽበት ከዛ ከኃጢአት ቅባት አጥቦ ስላነሳሽ። ታጥበን ልንነጻ የምንችለው ደግሞ በምንድን ነው? በነፍስ ህይወት ጌታችን ኢየሱስ ካላቀመን አንጠራም። በነፍስ የደፋምነት ስሜት የተሰማችሁ የጥፋተኝነት ስሜት የተሰማችሁ በአዳም ልክ ቦታ ላይ ሆዳችሁ ሊሆን ይችላል ስውት ወደሆኑ በቃ አማራጭ አታችሁ ወደ ተለያዩ አዳራሾች ሄዳችሁ ሰው ስትሆኑ ትችላላችሁ። ወደ ባዕድ አምልኮ፣ ወደ ጥንቆላ ስፍራ፣ ወደ ተለያዩ ቦታዎች ሄዳችሁ ሰው ስትሆኑ ትችላላችሁ። ይሄ ያደረጋችሁት ነገር ጸጽቷችሁ ራሳችሁን እየወቀሳችሁ እንዴት ነው ይህን ያጣሁትን ሰላም ማግኘት ምችለው እያላችሁ ያላችሁ እህት ወንድሞች በደንብ አድርጋችሁ አዳምጡኝ። ያጣችሁትን ሰላም ዓለም ሊሰጣችሁ አይችልም። አይ እናንተ ቤት የጠፋውን ሰላም ዓለም ሊሰጣችሁ አይችልም። እናንተ ቤት የጠፋውን ሰላም ሊሰጣችሁ የሚችለው የሰላሙ ንጉሥ ክርስቶስ ኢየሱስ ብቻ ነው። ይህን ያጣችሁትን ሰላም ልታገኙ የምትችሉት ደግሞ ከኃጢአት ድፈምነት ስሜት ታጥበው በመንጻት ብቻ ነው። አይ የለም ይህንማ ነገር እንዴት ብዬ ለካን እናገራሉ ማለት የለባችሁ። ጴጥሮስ ጌታ ሆይ፣ አንተማ የኔ እግር እንዴት ታጥባለህ እንዳለ ሁሉ እኛም ደግሞ ተነስተን ኃጢአታችን ልንናዘዝ ይህን ነገርማ እንዴት ለካህን እናገራለሁ፣ ይሄን ነገርማ እንዴት ለካህን እናወራለሁ ማለት የለብንም። ራሳችንን ለክርስቶስ ኢየሱስ አሳልፈን መስጠት አለብን። አጦ ያነፃን ዘንድ ኦኬ። ስለዚህ አይንተ እግዚአብሔር በተባሉት ካህናት በኩል ሄደን ልክ ጌታችን ኢየሱስ ሲል እንደነበረው ራሳችሁን ሂዱና ለካህን ምንበሉ አሳዩ። ስለዚህ ቃል ይሄ ራሳችን ሄደን ለካህን እናሳይ፣ ለካህን እናሳይ፣ ወደ ቤተክርስቲያን እንቅረብ ራሳችን ለካን እናሳይ በንሳዮት የምመላለስ። ከዛ በኋላ ክርስቶስ ከኃጢአት ድፋምነት ስሜት አቅ ያነጻል። ያ በቤታችን ነግሶ የነበረው የአጋንንት ስርዓት ክርስቶስ በስሙ ብቻ በጣሱ ይጥለዋል፣ በጣሱ ይጥለዋል። እናንተም ስመስላሴን ጥሩ ስመስላሴ በጣሱ ይጥለዋል። የቅዱሳኑን ስም ጥሩ የቅዱሳኑን ስም በጣሱ ይጥለዋል። ምክንያቱም የጻድቅ ሰው ጸሎት ምን አረ በሉት በደም የጻድቅ ሰው ጸሎት ምን ታደርጋለችን? ሀይልን ታደርጋለችን። ስለዚህ ቀሪ ከዚህ በፊት ብዙ ጥፋቶች ጽፍቷል ሊሆን ይችላል። ካለሽበት ከወደቅሽበት ከነበረው ስህተት ሁሉ አጥቦ ሊያነጻሽ የሚችለው ክርስቶስ ኢየሱስ ብቻ ስለሆነ ራስሽን ለካህን አሳይ፣ በንስሐ ተመላለሽ፣ እመኝ። ያኔ አለም የነጠቀሽን ሰላም ክርስቶስ ይሰጥሻል። በቤታችሁ የጠፋውን ሰላም ክርስቶስ ይመልሰዋል። ይህን ብቻ ልናደርግ ይገባልና። ቃል በሻሸዋ ቀን በንስሐ ተመላለሽ። ካልሆነ በውስጥ መስመር መልእክት አስቀምጪልንና ባለሽበት አካባቢ ባለሽበት ቦታ ሊቀርብ የሚችሉ ካህንን ለማገናኘት እንሞክራለን። ግን አንዳንድ ጊዜ እኛን የግድ ማስቸገርም የለባችሁም። ባላችሁበት ደብር ቀርባችሁ ንስሐ ገብታችሁ በንስሐ ተመላልሳችሁ ቀኖናችሁን ወስዳችሁ ካላችሁበት የድፋ ምነት ስሜት ነፃ መውጣት ትችላላችሁ እና ቃል ከዚህ በፊት ብዙ ነገሮች ተፈጥረዋል። ስለዚህ ከዚህ በኋላ እንራመደው እርምጃ የምን ህይወት ይሆናል? የንስሐ ህይወት። እሺ ቃል፣ የንስሐ ህይወት። በይሲ የንስሐ ህይወት። አለቅ ስለዚህ ከዚህ በፊት ከወደቅንበት ማንነት አንቺ ካጠፋሽው ጥፋት በቤት ውስጥ ከጠፋው ጥፋት ሁላችሁ ጋር ከነበረው ስህተት ሁሉ ከእንደገና ዳግም አጥቦ ሊያነፃን የሚችለው ክርስቶስ ኢየሱስ ነው እና ምን አይነትን መንገድ መጓዝ አለብን? ምን አይነትን ህይወት? ቃል ሲደግምሽ ወይም የንስሐን ህይወት መከተላለአንቲ ጎበዝ ተማሪው ምሽልጅ። ስለዚህ እንዳትረሺ፣ ቀጣይ ኔክስት ዊክ አርብ ሁለተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብራችንም ላይ አንቺንም ጭምር ኤክስፔክት እናደረግ፣ እስካሁን የቀጠርናት አንዲት እህታችንን ነው። አንቺንም ኤክስፔክት እናደረግሻለን። አንቺን እንዳትቀሪ ያሉትን ነገሮች ከዛ በኋላ ደግሞ እናወራለን እ የተለወጡ ነገሮች የተራመሻቸውን እርምጃዎች ሁሉን ነገር በደንብ አድርገን እናወራለን። እግዚአብሔር አምላክ ከአንቺ ጋር ይሁን። በቤታችሁ ያለው የአጋንንትን ስርዓት ሁሉ አምላካችን እግዚአብሔር በእውነት በጣሱ ይጣልላችሁ፣ ከአጋንንት እስራት ነጻ ያውጣችሁ፣ ከከበዳችሁ ነገር ሁሉ ክርስቶስ ኢየሱስ ሸክማችሁን ያቀልላችሁ። ከኃጢአት በስተቀር የልቆችሁን ቆጠሩ እርሱ መድህን ዓለም ክርስቶስ ይፍታላችሁ ቃልዬ። በርቺ። እሺ እሺ። ፈለግ አመሰግናለሁ። ኦኬ እሺ